አይሚ ወይ የታመመ ሰው እኮ ሰውነቱ ያተኩሳል። እኔ ሰውነቱ ካተኩሰ አይሚ የፈረውን ደረሰ። ፋሚሊ የፈረውን ደረሰ። ያው እንግዲህ እዚ ላይ እኔ ምንም እየታየኝ አይደለም። ይቅርታ፣ ምንም አይታየኝም። ግን ምንድን ነው እየታያቻለን አይገዙ። እንዲ እንዲ ምን ይባላል? ሀይሚ፣ አሁን እኮ ልጁ ብሩክ ምን ሲልሽ ነበረ? ምንድን ነው የፈለግሽው? አጠጠግኝ፣ አትንኪኝ ሲልሽ የነበረ፣ ጭራሽ ጭራሽ ተቀመጥሽ ሲል፣ እኔ አላየሁም። ባሚ እኔ አላየውም። እሺ ጭራሽ ተሰቀለችኛላለ። አሁን በዚህ ሳብሩክ ማለት ነው። እዚህ ላይ ምን እያለ እንደሆነ ልንገራችሁ፣ ላሳያችሁ ምን እያለ እንደሆነ ለመልክም አንቺ ምንድን ነው? ይነዝረኛል። ይነዝረኝ እግዚኦ፣ የምወደ ሀገር ነው እግዚኦ፣ ፋሚሊ እግዚኦ እያላችሁ ጻፍ። ይነዝረኛል፣ እንዲህ። አረ ምን ጉድ ነው ዛሬ ፋሚሊ መንጉር ነው መንጉር ነው እየተሄደ ያለ እኔ ያልገባኝ የማስረድኝ ፋሚሊ ይነዝረኛል እያለ ነው ብሩኪ ምኑ ነው ይነዝራል እሺ እሺ ው ምኑ ነሽ ነው እንደዚህ ምት ምን አንቺ ነሽ እንዴ እንዴ ግዱ እንዴት ነሆን ያደረገሽ እኔ በንምን መብት የለኝም። ምንም መመም አን አይደለም፣ ዱካ ነው እንደ ስታየው፣ ዱካ ነው። ዱካ ይመስላል። የብሩክ ዱካ ይመስላል። እዚሁ ጋ እዚሁ ጋ የሙሼ ልጆች ሊሰጣት ነው። ፋሚሊ፣ እዚሁ ጋ እንዲህ እንዲህ እንዲህ እኛ አልሰማንም አሉ። እኛ አልሰማንም፣ ፋሚሊ፣ እኛ አላየንም። ወንበር ነው ስትምር ወንበር ነው

እንዲ፣ እንዲህ ኧረ ብርቂ ነው። አይጮም አይጮም፣ ነውር የምር ነውር ነው። አይጮም እንዲ። ኧረ በስመአብ። ኢማጂን፣ አሁን አሁን እኮ ሀብ ወይም ደግሞ እሙሽ ብትመጣ ሃይሚ ምን ያክል ልትደነግጥ እንደምትችል ምን ያክል ልትደነግጥ እንደምትችል እስቡት። ከውነ የምትለው ፋሚሊ እንዲ ተው ብሩክ፣ አታሸማቃት። እንደፈለገች ታድርግ እንዴ! አታሸማቃት። ሰላም ሰላም! ውድና የተከበራችሁ ዩቱብ ቻናል ተከታታዮቼ እንደምን አላችሁ እንደምን ቆያችሁ? ልኝ ሁሉ ሰላም። እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ይህን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ሀይሚና ብሩክ እንወዳችኋለን የምትሉ ሰዎች ላይክ እያደረጋችሁ አሳየኝ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። በቃ ልትንከባከበው ምናምን ነገር ፈልጋ ነበር። እንደዚህ እያደረገች ነበር ግን ብሩኪ ይህንን ነገር እየፈቀደላት አይደለም፣ ፋሚሊ እየፈቀደላት አይደለም። ገብቷቸዋል። እሷ አሁን ሳስታ ምናምን ነገር ቡቡዬ፣ ምንድነው ምናምን ነገር እያለች እየነካካሽ ምናምን ነገር ልታወረ ነበር የፈለገች፣ ግን ብሩኪ ግን ብሩኪ ፋሚሊ አሁን ሌላ ነገር ያሳስባታል። ፋሚሊ አሁን ያላሰበችውን ነገር ሌላ ነገር እያሳስባት ነው። ሀይሚ ብልግና ነው ይላታል። እሷ ምንድን ነው ብላለች። ምንም እኮ አላለችም ፋሚሊ ግን እሱ በዚህን ሰዓት ፋሚሊ በቃ ሆነ ወደ ሌላ ነገር ሊቀይርባት እየሞከረ ነው። የሚያወራቸው ወሬዎች ተመልከቱት። ዝም ብሎ የሚያወራቸውን እ ወደ ሌላ ነገር ወደ ሌላ ነገር ነገርን እንደዚህ ነው ጥፍጥፍ እያደረገ ያለ ሀይሚ ደግሞ ይህ ነገር አልገባትም። እሺ እዩት፣ እዚህ ላይ ደግሞ ያስተውሉ ፋሚሊ ለምን ነካሺ፣ ለምን ሳምሽኝ ምናምን ብልግና ሲላት የነበረውን ማለት ነው። አክራ ልጠይቀው ስትል ደግሞ ነገሩን ያስቀይሳታል። ምን አይነት ብልጥ የሆነ ልጅ እንደሆነ እየተመለከታችሁ ነው ፋሚሊ፣ እየተመለከታችሁ ነው። ምን አይነት ልጅ እንደሆነ እየተመለከታችሁ ነው ፋሚሊ። በስመ አብ ብዙ ብዙ እንዴት ቆጥሯለሁ? ብዙ እኮ ነው። አንተ ብለህ አእምሮ ነው የተናገው እንጂ እንዴት ነው ጺሜን ቁጠር የምትላት? ለምን ለምን የጸጉርን የጸጉርን ይሄ የራስን ጸጉር ለምን አትቆጥረውም? እንደ ሀሳብ እንዲ ብርቂ ይመጂ ይመጂ። ብርድ ብርድ እያለኝ ነው። እሺ ታሙቅህ ነው ታሙቅህ እሺ ሀይሚ ጋር እሺ፣ አሙቂው ሀይሚ። አሁን ብርድ ብርድ እያለኝ ነው ምናምን አሙቂው። እስኪ አሙቂው ና አሳይ። ግን ደግሞ ችግር ነው ችግር ነው ፋሚሊ። እዚህ ላይ ብርኪ ማለት ነው ወይ በለበጫ አለብ አሁን እዩት ከዚህ አሁን የሰው ቤት ነው ያሉ። የሰው ቤት የነ ሀብቴ ቤት ነው ያሉ። ኢማጂን ውዌ ቢለውን እስቡት እስቡት ፋሚሊ እስቡት። አንተንም ነባረግለው አንክኝ እያለ ነው ሌላ ነገር ነው የሚመስለው፣ ያለች ነው ፋሚሊ። እንዲህ እውነቷን እኮ ነው፣ እውነቷን እኮ ነው። አሁን እኮ ብሩቂ ታይ አትንኪኝ ይላታል። ምንድን ነው ባለጌ፣ ምንድን ነው ምንድንስ ይላታል። ፋሚሊ እየመሰለ ያለ እንደዛ ነው ወይ ካለ ደግሞ ሌላ ነገር ነው። አመን አይነት አይነውጣ ልጅነች ነው የምትባለው ፋሚሊ እንዲ ያማቦ ከሆነ ቼክ ላረግነውእ ምናረገለ የምሬ ነው አሞ ከሆነ ቼክ ላረግ ፈልጌ ነው። ሀይሚ እኮ የምር ግን ስለምትሳሳለት በቃ የሆነ እሱ እሱ የሆነ ነገር ሆነ ከተባለ ስለሚጨንቃት ታውቃለሽ፣ ስለሚጨንቃት፣ ስለሚደብራት ምናምን ነው አስችሏት ዝም የማትለው ፋሚሊ አስችሏት ዝም የማትለው ለዛ ነው። ለዛ እኮ ነው ፋሚሊ ጀመረ። አንቺ ራሱ የምትፈልጊው ሌላ ነገር። ምን ምን ፈለግኩኝ? አረ ወይ አንቺ የምትፈልጊው ሌላ ምንድነው? ምትፈልገው? አረ ውቡ በሉ ፋሚሊ፣ እንዲ ምንድነው ምትፈልገው? ሀይሚ ንገረና፣ እኛ አልገባንም፣ ግን አንተ ንገረን። ምንድነው ሀይ ምትፈልገው? እስኪ ንገረን። እንዲ አረ ብሩኬተው ዝም በለ አይባልም። ኖር ነው ነውር ነው። እንዲህ ምን አባህ ነው የፈለግከው? ደሞ እኔ የምፈልጋለሁ አለ። ኧረ ዛሬ ኧረ ዛሬ ፋሚሊ በሳቅ የገሉት ነው። እንዲህ ከመጠየቅ ነው። ምንድን ነው የፈለግከው? አትንቂ። እሱ ላይ አይነካም። እሱ ቦታ እፉ ነው እፉ ነው። ፋሚሊ እፉ ነው እያላችሁ ጻፉላት እዛ ላይ ምናታይ ታይ ብል እኔ የለሁበትም። በኋላ እኔ የለሁበትም። በኋላ ፋሚሊ የታመመ ሰው እኮ ሰውነቱ ያተኩሳል። እኔ ሰውነቱ ካተኩሰል ሀይሚ የፈራውሁት ደረሰ ፋሚሊ የፈራሁት ደረሰ ይሄው እንግዲህ እዚህ ላይ እኔ እኔ ምንም እየታየኝ አይደለም ይቅር ምንም አይታየኝም ግን ምንድን ነው እየታያጫለን አይገዙ አንቲ አንቲ ምን ይባላል ሀይሚ አሁን እኮ ልጁ ብሩክ ምን ሲልሽ ነበረ? ምንድን ነው የፈለግሽው? አጠጠግኝ፣ አትንኪኝ ሲልሽ ነበረ። ጭራሽ ተቀመጥሽ። እሺ እኔ አላየሁም፣ እሺ እኔ አላየሁም። እሺ ጭራሽ ተሰቀለችኝ አለ። አሁን በዚህ ሰዓት ብሩክ ማለት ነው። እዚህ ላይ ምን እያለ እንደሆነ ልንገራችሁ፣ ላሳያችሁ፣ ምን እያለ እንደሆነ ለመልክም፣ አንቺ ምንድን ነው ብትይ ይነዝረኛል። ይነዝረኝ፣ እግዚኦ የምወደ ሀገር ነው። ጊዞ ፋሚሊ ግዙ ያላችሁ ይነዝረኛል። እንዲ አረ መንጉር ነው ዛሬ ፋሚሊ መንጉር ነው፣ መንጉር ነው እየተካሄደ ያለ። እኔ እኔ አልገባኝም አስረዱኝ። ፋሚሊ ይነዝረኛል እያለ ነው ብሩክ። ምኑ ነው ይነዝረ አንቺ ነሽ እንዴ እንዴት ነው ነው ያደረገሽ እኔ ባንተ ምንም መብት የለኝም ምንም መጠመጥም አልችልም አይደለ ዱካ ነው ዱካ ይመስላል የብሩክ ዱካ ይመስላል እዚሁ ጋ የሙሼ ልጆች ሊሰጣት ነው፣ ፋሚሊ እዚሁ ጋ እንዲ እንዲ እንዲ። እኛ አልሰማንም አሉ። እኛ አልሰማንም ፋሚሊ፣ እኛ አላየንም። ወንበር ነው ስታይ፣ ወንበር ነው

መድኃኒቱን ታውቂዋለሽ አንቺ፣ ስጭው መድኃኒቱን ስጭው። እኔ ሌላ ምንም ልል አልችልም። እናንተ ከእዛው ተግባባላችሁ በእዛው በጸበላችሁ። ምንድን ነው የሆንክ በፀባይ

ከዚህ በላይ ከዚህ በላይ ምን አሳፈርካት እኮ አፈረጅ አሳፈርካት። እንዲህ እንዲህ ፋሚሊ፣ እኔ የዛሬ ቪዲዮ እኔ አልገባችሁም። እኔ በሳቅ ነው የሞትኩኝ ነው እኔ ዛሬ እንጆ ያርጋል። በጣም በጣም ደብሮ የነበረ ዛሬ ፈታ አርጋችሁኛል። ይመቻችሁ። ህብረት እ ቤተሰቦች እንግዲህ ተርፍ ያለው ከሞት አትፍሬ። አንቺ ደግሞ አፍረሽ ነው፣ እየተላጥክብኝ ነበር አፍረሽ ነው። ብቻ አታሳቃት፣ እንዲህን ያክል መሳቀቅ የለባትም። ብሩኪ ሀይሚ፣ እንደዚህ መሳቀቅ የለባትም። ፍቅረኛዋነ፣ ባሏነ፣ ምን ችግር አለው? እንዲህ አታሳቃት። እሱ እንግዲህ ዛሬ ቪዲዮ ይመስል ነበረ። ፋሚሊ፣ በጣም እንጆ ያደረግኩት እናንተም፣ ምደ ፈታ ፈታ እንዳላችሁበት እርግጠኛ ነኝ። እስካሁን ከተመለከታችሁኝ እናንተ ጸድ ሰዎች ናቸው። ይህ ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ የዛሬ ቪዲዮ ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ ባይ